በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ድርሳነ ቄርሎስ ክርስቶስን የክርስቶስን ዋሕደ ባሕሪነትና የባሕሪ አምላክነት ከካዱ መናፈቃን ጋራ ሊቃውንት ያደረጉትን የክርክር ታሪክ ጻድቅ ምሕረቱ የበዛና መዓቱም የራቀ ፍጹም ይቅርባይ በሚሆን በሕያው እግዚአብሔር ስም እጽፋለሁ። በረከታቸውና ጸሎታቸው ከሁላችን ጋር ይሁን ለዘላለሙ አሜን። ምዕራፍ አንድ ቄርሎስ ንጉሥ ቴዎዶስዮስንና የመንግሥቱን ገናናነት ያመሰገነ ስለመሆኑ። በሰው ዘንድ ክቡር ልዑል የሚሆን በልዕልና ከሌላ ፍጡር የማይመሳሰል በሆነ በጌታችን በኢየሱስ ክርስቶስ ባለች የቀናች የጸናች ሃይማኖት የእስክንድርያ ሊቀጳጳሳት ቄርሎስ ለንጉሥ ቴዎዶስዮስ የጻፈው ነገር ይህ ነው። ከእግዚአብሔር ዘንድ የተገኘ መንግሥታችሁ ያማረ የተዘጋጀ የሚሆን እናንት የክርስቶስ ወዳጆች ሆይ በምድር ያለ ክብራችሁ የእርሱን ሰማያዊ ክብር ምሳሌ ይመስላል። ጉልበት ሁሉ ለእርሱ ይሰግዳልና፣ ባለዙፋኖችና መኳንንት፣ ጌቶችና ባለሥልጣኖች አንገታቸውን ዝቅ አድርገው የምስጋና ግብርን ለእርሱ ይሰጣሉና በሰማይና በምድር የተገባ ምስጋናን የተመላ ነው እያሉ ለእርሱ በሚገባ ገንዘብ ምስጋናን ያቀርባሉ። በእጅጉ በምትታይ ከክብር ሁሉ በምትበልጥ በመንግሥታችሁ ጸጥታ ይህንን ምሳሌ በእውነት ተዘጋጅቶ እናያለን። እናንተ የክብረ ሥጋ የክብረ ነፍስ መገኛ ምንጭ የሰውም ዘመኑ መጀመሪያ መገኛ ናችሁና ጸጥተኞች በሆኑት አሥሩ ትእዛዛት ጸንታችሁ ኖራችኋል። ለመንግሥታችሁ ዙፋን የተገዙትን ሁሉ በሕግና በሚገባ መንገድ ትኖሯቸዋላችሁ። የማይታዘዟችሁ ግን ከኃይላችሁ ጽናት የተነሳ በቀላሉ ተሸንፈው ይወድቃሉ። የንጉሥ ጋሻ ጦር ቢያንጸባርቅ ቢብለጨለጭ፣ ያን ጊዜ የትቢታቸውን ሐሳብ ትተው የሰልፍ መላናተው ይቅርታን እየለመኑ በጉልበታቸው ይሰግዳሉ። ምዕራፍ ሁለት የንጉሥ ቴዎዶስዮስን ቤተሰብና የሰራዊቱን ብርታት ዳግመኛ ስለማመስገኑ የሰራዊታችሁን ብዛት ዘወትር ድል ትነሳ የነበረች በሰልፍ የሰለጠነችና አርበኛ የሆነች የአሕዛብን ሰውነት የእናንተ ሰውነት እንዲህ ገዛች። በምሥራቅና በምዕራብ በሰሜንና በደቡብ ያላችሁ በአዜብና በመስ በሊባና በባሕር የክብር ምስጋና ታሪክ ይገባቸዋል። በእነዚህ ሁሉ ማዕዝናት ያሉ ፍጥረታት ሳያቋርጡ የባሕሪ በሚሆን ምስጋና እግዚአብሔርን እንዲያመሰግኑ በህግ ለተገለጠች ለከበረችና እግዚአብሔርን ለምትወድ መንግስታችሁ አምባ መጠጊያዋ ጌታችን ኢየሱስ ክርስቶስ ነው። ነገስታት በእርሱ ፈቃድ እንዲኖሩ ኃያላንም አዋቆች በሆኑ መጠን እውነተኛውን እንዲያስቡ ተብሎ እንደተጻፈ ፈቃዱ ለሁሉ ይበቃልና በአንዲቱ ትእዛዝም የበጎዎች ሥራዎች ሁሉ ፍጻሜ ሆኗልና በሚገባ በእጅጉ ለሚወዱት ሰዎችም አይምሮ ጠባይን ምክረ ራታአንን ይሰጣቸዋል። አስቀድሜ እንደተናገርኩ ለመንግሥታችሁ ጽናት የተሰጠ መንፈሳዊ ሀብትን ሁሉ እገልጣለሁ፣ ካሁን በኋላም የሚሰጥ እንደሚሆን እናምናለን። የነገሥታት ክብራቸውና ዋጋቸው ስለ ቅን የእግዚአብሔር አምልኮት ፍጹም እንደሆነ መንፈሳዊያት ከሆኑ ከእነዚያ ቅዱሳት መጻሕፍት አይጎርልምና፣ ምላሽንና ነገርንም ጨምሬ እነግራችኋለሁ። በዚያ ዘመን በይሁዳ ሀገር መንግሥት ዙፋን ነግሰው የተቀመጡ ብዙዎች ነበሩ። የእግዚአብሔርን አምልኮት ታክተው ያለ ሃይማኖት የነበሩ የእውነተኛው ነግ ሥርዓት የናቁ በክሕደት በሽንገላ ራሳቸውን የወሰዱ ሰዎች ግን ጎስቋሎችን ሆኑ፣ በክፋት ሥራም ጠፉ፣ ከፈቃዱ ውጭ ሆኑ። እግዚአብሔርን መበደል አይገባምና ሁሉን ለሰው ብሎ ስለፈጠረ እግዚአብሔርን በማምለክ ፈቃዱን የጠበቁ ሰዎች ግን ጠላቶቻቸውን ያለ ክርክር አሸነፏቸው። እንዲሁ አንዱ ኢዮስያስን ለጣዖታት የሚሰዉትን ካይናተ ጣዖት ከጣዖታቸውና ከምኩራባቸው ጋር አቃጠላቸው። አባዮች ጠንቋዮችንና ሟርታቸውን ሁሉ አርቆ የአጋንንትን የበደል ምስጋና ፍርሶ የተለየች የተደነቀችና ለሰው ሁሉ የተዘጋጀች ንጽሄት የምትሆን መንግሥቱን ለሁሉ አሳየ። ያን ጊዜም ዛሬም ካሁን ወዲያም የሚነሱ የእግዚአብሔርን ፈቃድ ያውቁ ዘንድ ልጆቻችሁ እንዲህ ይሆኑ፣ ለእናንተ ግን በእውነት ተደርጓልና በሕዝቅያስ ዘመን ሕዝቅያስን በሚጠቅም ገንዘብ ለሕዝቅያስ የተደረገውን ነገር እናስብ፣ ታላቅ ጥቅም ነውና፣ የዚህ ኃይል ነገር የከበረች ሰውነታችሁን በመንፈሳዊ ክብር ያከብራልና። የፋርስ አዋሳኝ በምትሆን በባቢሎን አንድ ሰው ነበር፣ ያውም ራብስቶስ ነው። ከሥልጣኑ በታች ባሉ የብዙ ብዙ ልፋይላፋት በሚሆኑ ሰራዊት በመታጀብ ወደ ኢየሩሳሌም ደርሶ የይሁዳን አውራጆች ሰማርያንም ከእነርሱ ጋር ከበበ። የፈረሰኛው ቁጥርም ቀላል ጥቂት አልነበረም፣ ከቶ መግጠሙን የሚችል አልነበረም። በጋሻ የሚመክቱ ጦር ሰይፍን የያዙ የሰልፍ አጋሮች ቁጥርም ከባሕር አሸዋ ጋር የሚነጻጸር ነው። በጠላት ትዕቢትና በቁጣ ቃል ቅጽሩን ሁሉ ከቦ ተናገረ። ሌሎች አወራጆችን እንደያዝሁ ከእነርሱ ጋር እናንተ ቅድስት የምትሏትን ኢየሩሳሌምን እጅ አደርጋታለሁ ብሎ በእግዚአብሔር ላይ የትዕቢት ቃልን ይናገራል። በእግዚአብሔር ላይ አንደበቱን ያለመጠን መዞ ማደሪያው ከሚሆን ከአፉ ወጥቶ እንዲህ ይላል፣ እግዚአብሔር የሚያምኑበትን ከእጄ ሊያድናቸው ቢወድ አይቻለውም። ርኩስ ሰናክሬም ደፍሮ የተናገራቸውን የፋርስን ተግዳሮት የተሞሉ ንግግሮችን መልእክተኞች መጥተው ለንጉሥ ሕዝቅያስ ነገሩት። ሕዝቅያስም በእግዚአብሔር ላይ በተነገረው ትዕቢት በእውነት ታመመ። ባሕርም በጥበብ ትከበብ ትታጠር ዘንድ ትከበብ ትታጠር ዘንድ አሰበ። በእግዚአብሔር ላይ ሲደርሱ ከሰማቸው ስድቦች ራሱን በሚያነጻና የእግዚአብሔርን ማት በሚያደርግ ገንዘብ እያዘነ ልብሱን ቀዶ ወደ ቤተ እግዚአብሔር ገባ። በዚህም ከሃያላን ጌታ ዘንድ ፍጹም ይቅርታን አገኘ። አሦራውያንንም አሸነፋቸው። በሰልፍ ውስጥ ፈረሰኞችን በልጓሞች አስተባብሮ አይደለም፣ ሾተልን ሰብቆ ዘገርን ነቅንቆ አይደለም፣ በጦር መሳሪያዎቹ ውጊ አይደለም፣ በስልጣኑ ስር ባሉ ጭፍሮች የጦር ሜዳ ትምህርትም አይደለም። የአሦራውያን ሰራዊት ሞትን በአንዲት ሌሊት ባመጣ ከእግዚአብሔር ዘንድ በሆነ ረድኤት ነው እንጂ። ከእግዚአብሔር ዘንድ መልአክ ወጥቶ ከአሦራውያን ወገን 185000 ሰራዊትን በአንዲት ሌሊት አጥፍቷልና በነግም ተነስተው የሙታኑን በርኖች ሁሉ አገኙ። እግዚአብሔርን የማምለክ ፍሬው ይህ ጠላትን ድል መንሳት ነው። በእግዚአብሔር ላይ የተነገሩ ስድቦችን በመስማት ያለመመለስ ያስገኘው ፍሬ ይህ ነው። በእግዚአብሔር ላይ የሚነገሩ ስድቦችን የመንግስታችሁ ጆሮ እንዳይሰማ በሰናክሬም ውድቀቶች ውስጥ ሆነን ቀኑን እናስባለን። ግን ሁሉም ከእድፍና ከተንኮል የነጻና ለእግዚአብሔርም የሚገባ መስጋና ነው እንጂ። ምዕራፍ ሶስት ስለ ቀናች ሃይማኖትና ስለከበረች እንቁ። የቀናች የምትሆን የሐዋርያት ሃይማኖትን ወደ መጽሐፍ መድረስ እኔም ይህንን አቃንች ሐዋርያት የወረሷትንና የቀናች የምትሆን ሃይማኖትን በዚህ መጽሐፍ ውስጥ በትጋት ወደ መጽሐፍ ደረሱ። በሃይማኖት ለጠነከረ መንግስታችሁ እንደ መንፈሳዊ እጅ መንሻ አድርጌ አቀርባት ዘንድ በእውነት የክርስቶስ ወዳጆች የምትሆኑ ንግስታት፣ ከመንግስታችሁ ጋር እንደ መንግስታችሁ ለሚያበሩ መንግስታትም አንዲቷ ግን ልጅ የልጅ ልጅ የምታስከፍልላችሁ ናት። ለዘላለማዊ ተስፋ ትቢተኛውን በጥበብ ስባ ወደ መንግስታችሁ ታገባለች። አንዲቱም በድንግልና የተወለደ ክርስቶስን የምታከብር የምታመልክ ናት። መንግስታዊ ምኞታችሁን ከበጎ ሥራ ጋር የምታገናኝ የምታስተሳስር ናት። ይህንደ ኪአይናቁም በመንግሥት የከበሩ ሰውነቶቻችሁን ያበራሉ። የነፍሳችሁ የልቡናችሁ ፈርጥና ጌጥ ግን ነውር ነቀፋ የሌለባት ሃይማኖት ትሆን። እንድትጠብቋትም ደፍሬ እናገራለሁ። የልብ አንባ መጠጊያ የነፍስ ደስታና የልብ ዘውድ ናትና፣ ጥበብ ከከበረ ዕንቁ ይልቅ ትበልጣለች፣ ክብር ሁሉ ከእርሷ ጋር አይመሳሰልም ተብሎ እንደተጻፈ ስለ ዋሕድ የእግዚአብሔር ቃል ሰው መሆን ጥቂት ነገርን መናገር ስለ ዋሕድ ቃል ሰው የመሆን ነገርን እናገራለሁ። የውም የእርሱ ምስጢር እንደሆነ ለሚያውቁ ሰዎች በዕድል በዕድል ከመንፈስ ቅዱስ የሚሰጥ ነው። ክቡር ጳውሎስ እንደተናገረ መንፈስ ቅዱስ ያደረበት ካልሆነ በቀር ኢየሱስ ክርስቶስን የባሕርይ አምላክ ነው የሚል የለም። ቢኤልዜቡል የሚያደረበት ካልሆነ በቀር የኢየሱስን የባሕርይ አምላክነት ከአብ ከመንፈስ ቅዱስ የሚለይ የለም። ስለዚህ ርኩሰት የሌለውን ከክህደትም ንጹሕ የሆነውን እግዚአብሔር አካላዊ ቃል ክርስቶስ እውነተኛ ሥጋዌውን ያለመታከትን እናገራለን። በጎውን ወደ ክፉ የሚመልሱ በክህደት የሰከሩ ከሃይማኖት የተለዩ ብዙዎች ናቸውና ስለ እርሱ በኦሪት፣ በነቢያት፣ በሐዲሳት የተነገረውን የሚለውጡ አይምሯቸውን ያጡ መናፍቃንን ብንዘልፋቸው፣ ብናወግዛቸው አልበደልንም፣ አልተሳሳትንም እንደተጻፈ ወደ ሲወል ቁልፍና ወደ ሞት ወጥመድም ይገባሉ። የሚናገሩትን ሳያውቁ ስለ ምን ይከራከራሉ እሊያስ የሚከራከሩ እነማን ናቸው የአንዱንም የአንዱን ፈራሽ ነገራቸውን እናገራለሁ አካላዊ ቃል ከእግዚአብሔር አብሰው እንደሆነውና ከቅድስት ድንግልም ስጋን እንደነሳ የሚናገሩ አሉ በምትሃት ያምኑታል ለሰው መስገድን አፍረው ከአዳም የተገኘ ስጋን እምቢ ብለው ሌላ ስጋን ከመለኮት አዋህደው ያለ ትምህርት እውቀት በጠፋች በከፋች ደዌ ክሕደት የታመሙ አሉ። ከእግዚአብሔር አብ የተገኘ አካላዊ ቃል አጥንትን ጅማትንና ስጋን ወደ መሆን ተመልሶ እንደተለወጠ የሚያምናሉ። ታላቅ የሆነ የአማኑኤልን ከድንግል መወለድ ያሽሟጥጣሉ፣ በጎ ሥጋዌውን ይነቅፋሉ። የቃል ጥንት ተረክቦ በስጋ ከድንግል በተወለደ ጊዜ ነው ብለው የሚያምኑ አሉ። ማለት ስጋ ከማርያም ሲገኝ ቃል ካብ ተገኘ ይላሉ። በክፋታቸው ወደ ክደት ወጥተው ከእግዚአብሔር አብ የተወለደ አካላዊ ቃል ቀዳማዊነት፣ አካላዊነት እንደሌለው የሚያምኑ አሉ። እንደኛ እንደ ሰዎች ቃል ነው ቃላችን ከአንደበታችን ከወጣ በኋላ ይጠፋል። እርሱም ከአብ ከወጣ እንዲሁ ነው፣ እናም ዝርው በማለት ይህንንም የሚናገሩ መርቅያንና ፎጢኖስ ናቸው። ዋሕድ ቃል ሰው እንደሆነ የሚያምኑ ሌሎች መናፍቃን አሉ በሰው ያለ ልቡና ነፍስ ግን የለውም ይላሉ። ይህ ቃል መለኮታዊ ባሕርይ በነፍስ በልቡና ስፍራ ገብቶ የቅድስት ድንግል ገንዘብ ከሚሆን ሥጋ ጋር ተዋሕዶ ሰው ኮነ እንጂ ሌሎች መናፍቃንም ተቀዳሚ ተከታይ የሌለው የእግዚአብሔር አካላዊ ቃል በነፍስና በልቡና ፍጹም ሥጋ ነስቶ ሰው እንደሆነ ያምናሉ። ኋላ ግን ተዋሕዶውን አይጠነቀቁም። በየራሱ አድርገው መለየትን ይለዩታል እንጂ መለየትን ይለዩታል እንጂ በኅድረት እያስተካከሉ ከቅድስት ድንግል የተወለደው ፍጹም ሩቅ ብእሲ ነው። ተዋሕዶንም ሳያስተውሉ ከእግዚአብሔር አብ የተወለደው አካላዊ ቃልም ከዚያ የተለየ ነው ይላሉ። አንዱን አካል ብቻውን እንደ ሰው አኑረውት፣ አንዱንም አካል በእውነት የባሕርይ ልጅ ነው ብለው ልዩ ያደርጋሉ እንጂ፣ ዳግመኛም ክርስቲያንን ሊባሉ ይወዳሉ። ስለዚህም ድርሰትን ደርሰው ጻፉ፣ እንዲህም ደፍረው አስተማሩ። ከእግዚአብሔር አብ የተገኘ አካላዊ ቃል ግን በእውነት የባሕርይ ልጅ ነው። ሌላው ግን በወልድ ስመ መውሽ ወልድን ተባለ። ዳግመኛም የእግዚአብሔር አካላዊ ቃል ሥጋን አልተዋሃደም አሉ፣ ሥጋን መርጦ አቀረበ እንጂ ተቀዳሚ ተከታይ የሌለው እርሱ ግን ያለ ሐሰት በራሱ ሥልጣን ሁሉን የፈጠረ የእግዚአብሔር የባሕርይ ልጅ ነውና፣ ተመርጦ የቀረበ ሰው ግን በባሕርይው ገዥ ፈጣሪ አይደለም። ወልድ አቅርቦ ስላከበረው የጸጋ ልጅ ይባላል እንጂ ስለ እውነተኛው የእግዚአብሔር አካላዊ ቃል ልጅ የሚናገር አብ ካልሆነ በቀር ሌላ ቢናገር ወልድን የሚያውቀው የለም። ማርያም ሆይ አትፍሪ፣ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ተብሎ በገብርኤል ተነገረ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ይህንን የተመረጠ ስለሆነ ሰው ይናገራል ይላሉ። እነርሱ እንዲህ ያምናሉ እንጂ፣ እኛ ግን እንዲህ ብለን አናምንም። ክደታቸውንም እሺ በጎ አያሰኘንም። የቀናች ሃይማኖትን ጥርጊያ ጎዳናን አንተወውም። ወደ ዱር ወደ ጥሻው አንሄድም። የመናፍቃንን የአንዱንም የአንዱን ነገር ጠንቅቀን ልንናገር ብንወድ በብዙ ዘመን አይፈጸምም። ነገር ግን ማስረዘምን ትተን በጥቂቱ እንናገራለን እንጂ። ምዕራፍ አራት የቅዱሳት መጻሕፍትን ምሥጢር ባለማወቅ ሰው የሆነ አካላዊ ቃልን ምትሐትን በማለት ስለሚያምኑ ሰዎች ምትሐት ብለው የሚያምኑትን ሰዎች ቅዱሳት መጻሕፍት የተናገሩትን የምናመልከውን ደገኛውን ምሥጢር ባታውቁት ክዳላችሁ ብለን አስቀድመን እንነግራቸዋለን። የውም በሥጋ የተገለጠ በመንፈስ ቅዱስ የተረጋገጠ ለመላእክት የታያቸው በሕዛብ ዘንድ ተሰብኮ አምላክነቱ በዓለም ውስጥ የታመነለት በጌትነት ወደ ሰማይ ያረገ ክርስቶስ ነው። ክርስቶስ ዞራችሁ አሕዛብን ሁሉ አስተምሮ አስተምሩ ያላቸውን የክርስቶስ ምስጢሩን ጠባቆች ሐዋርያትን መናፍቃን ዛሬም ሐሰተኞች የሚሏቸው ይመስላል። እሺ ቅርታ ክርስቶስን የማምለክ ምስጢር ከእግዚአብሔር አብ ተገኝቶ በሥጋ የተገለጠ አካላዊ ቃል ነውና፣ ከቅድስት ድንግል አዳማዊ ሥጋን ነስቶ ተወልዷልና፣ ለመላእክትም ተገልጦላቸዋልና ተወልዶ ባዩት ጊዜ ባሪያም ላለ እግዚአብሔር ምስጋና በምድር ሰላም ፍቅሩ ለሰው ልጅ ሆነ እያሉ አመሰገኑ። ዳግመኛ ለረኞች ስለ እኛ ሰው የሆነ የእግዚአብሔር አካላዊ ቃልን አመለከቷቸው፣ እንሆ ዛሬ በዳዊት ከተማ መድኃኒት ተወልዶላችኋል ያውም ቡሩክ ጌታ ክርስቶስ ነው ብለው፣ ምልክቱም ይህ ነው አውራጣቱን ታስሮ በከብት በረት ውስጥ ተቀምጦ ሕፃኑን ታገኛላችሁ። ልደቱም ከድንግል መገለጡም በሥጋ ሲሆን ፈራሽ ነገራቸው እንደምን አይምሮ ማጣት አይሆን? ሰው መሆኑ እንዲህ ግልጥ ለሆነ ለእርሱ ምትሐት ብለው ስም ማውጣታቸው የትምህርታቸው ምሳሌ እንደምን ማዓት የምታስተክል ክህደት አትሆን? ጸላሎት ክህደት ከሆነስ ሥጋን መለበሱ በእውነት አይደለማ። ቅድስት ድንግልም አልወለደችውማ። የእግዚአብሔር አካላዊ ቃልም የአብርሃምን ባሕርይ ገንዘብ አላደረገማ። ወንድሞችን የማይመስላቸውማ የሚዳሰስ የሚታይ ሰውነት ያለን እኛ በምትሐት የተገኘን አይደለንምና ከምድራዊ አዳም የተገኘች ይህችን ሥጋ ተዋሕዶ አካላዊ ቃል በእውነት ሰውን ካልሆነ ዛሬም በሕማም በሙስና እንሸነፋለን። አካላዊ ቃል ገንዘብ ባላደረገው ሥጋ ታመማ የታመሙትንም ማዳን አይቻለውማ። ጽላሎት ምትሐት መታመምን አይችልምና የተዋሕዶ ምስጢራችን ኢምንት ከንቱ ሆና ስለኛ የትኛውን ጀርባውን ሰጠ? የትኛውን ፊቱን በጥፊ ተመቶ ከአይሁድ የተደረገ ጥፊን ታገሰ? በሥጋ የሌለ እርሱ በየትኞቹ እጆቹና በየትኞቹ እግሮቹ ተቸነከረ? እስኪ ንገረኝ እንኪያ። የጲላጦስ ጭፍሮች የትኛውን ጎኑን ወጉ? የከበረ ደም ከውሃ ጋር እንደምን ፈሰሰ? ለሚመለከቱ ሰዎችም እንደምን ታያቸው? ዳግመኛም ያለፈውን ከሚመስል ከዚህ ከሚመጣው ኪዳን የራቀ ነው። በእውነት የሆነ ስጋዊውን ካልተቀበሉ ክርስቶስ ስለኛ አልሞተማ አልተነሳማ። ሃይማኖትም ከሰው ልቡና ተለይታ ብቻዋን ቀረቻ። የዓለም ሕይወቱ መድኃኒቱ መስቀል ከንቱ ቀርቷል። ብርሱ ስማም ነው ቀርቷል ቀርቷላ እንደማለት ነው። ያረፉ ምዕመናን ተስፋ ቀርታለች። ስለዚህ ጳውሎስ በጎ ነገርን ተናገረ። እኔ የተቀበልሁትን አቀበልኋቸው ያለውን በመጽሐፍ እንደተጻፈ ክርስቶስ ስለእኛ በደል ሞቶ እንደተቀበረና በሦስተኛውም ቀን እንደተነሳ በመጽሐፍ እንደተጻፈ ኬፋ ለተባለ ጴጥሮስ እንደተገለጠለት ከዚህም በኋላ ለአስራ አንዱ ደቀ መዛሙርት ታያቸው። ከእነርሱ በኋላም በአንድ ጊዜ ከአምስት መቶ ለሚልቁ ወንድሞች ተገለጠላቸው። አብዛኞቹም እስከ ዛሬ አሉ፣ ከነርሱም የሞቱ አሉ። ከነርሱ በኋላም ለያይቆብ ታየው። ከዚህ በኋላም ለሁሉም ሐዋርያት ታያቸው። ዳግመኛ ከነርሱም በኋላ ለተናቅሁ ለእኔ ተገለጠልኝ። ክርስቶስ ከሙታን ተለይቶ እንደተነሳ ትምህርት የሚሰጥ ከሆነ ከናንተ ዘንድ ያሉ ሰዎች ትንሣኤ ሙታንን የለም የሚሉ እንደምን የለም ይላሉ? የሙታን መነሳት ከሌለ ክርስቶስም አልተነሳማ ክርስቶስም ካልተነሳ የምናስተምረው ትምህርት የማይረባ የማይጠቅም ሆነ፣ እናንተም የማይረባ በማይጠቅም በማይረባ በማይጠቅም ትምህርት አመናችሁ። በእውነት የሙታን መነሳት ከሌለ የእግዚአብሔር ምስክር አስተባባዮችን ሆነናል። ያላስነሳውን ክርስቶስን እንዳስነሳው ምስክር ሆነናልና፣ እስኪ ንገረኝ ጽላሎት ከምትሐት ጋር በምን ምክንያት ትሞታለች? ይህችስ ምንድናት? ሞት ማግኘቱን የማይችለው እርሱን ምትሐት ጽላሎት ሲሆን ክርስቶስን አብ እንደምን አስነሳው? የምስጢር ምግብ አለመስማማት ምልሻቸውን እውነት ያይደለ ልብ ወለድ ክደታቸውን እንግዲህ አስወግድ። ጌታ ለደቀ መዛሙርቱ ሲገለጥ የመድህን ክርስቶስ ደቀ መዝሙሩ ዮሐንስ ነግሮናልና ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋል። የእግዚአብሔርን መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስን ሰው እንደሆነ የሚያሳምነው ትምህርት ሁሉ ከእግዚአብሔር የተገኘ ነው። ክርስቶስን የማያሳምን ትምህርት ሁሉ ከእግዚአብሔር አይደለም። እንደሚመጣ የሰማችሁት ሐሳዌ መሲሕ ነው፣ አሁንም ፈጽሞ በዓለም ውስጥ አለ። ሰው ካልሆነና ወደ ሰማይ ወደ እግዚአብሔር ካላረገ ዳግመኛ በሥጋ ወደኛ አይመጣም። ምዕራፍ አምስት ከድንግል መወለድን እንደናቀ ስለሚናገሩ ሰዎች በክደታቸው ብዛት ከድንግል ማርያም የሆነ ልደቱን ንቆ ባሕሪያችንን ነቅፎ ሥጋን ወደ መሆን እንደተለወጠ የሚናገሩ ሌሎች መናፍቃን አሉ። በሥጋዌው ላይም ይዘብታሉ። የእግዚአብሔርን ምክር መንቀፍ ወደዱ። ሁሉን የፈጠረና ይቅርባይ ነውና የእግዚአብሔር አካላዊ ቃል ስለ እኛ መለኮታዊ ባሕሪውን ቃላዊ አካሉን ከሥጋ ጋር አዋህዷል። ሰው ሆኑን በትምህርተ ተፈጥሮ እንስት ከምትሆን ከድንግል ተወልዷል። በደም በሥጋ በነፍስ በጸጋ ልጆች ሆነው እንደተወጋገኑት እነዚያውም እኛንን እርሱም እኛን የሚመስልባቸውን ነፍስንና ሥጋን በመዋሐድ ይዛመደን ይመስለን ዘንድ የሞት መያዣ ያለውን በሞቱ ይሽረው ዘንድ የውም ዲያብሎስ ነው ሞትን በመፍራት የተገዙትን ያድናቸው ዘንድ በሕይወት ዘመናቸው ሁሉ መከራን በመቀበል ይመስሉት ዘንድ ቅዱስ መጽሐፍም እንዲህ ይናገራል። እሊ ግን ይህችን በጎ ምክር አይቀበሏትም የቀናች የጸናች አይደለችም እያሉ ከእግዚአብሔር ምክረ ሥጋዊ ይቀያየማሉ። ከሔዋን በሚሆን መርገም የእናት ምጥ የእግዚአብሔር አካላዊ ቃልን ተወለደ ልንለው አይገባም እያሉ አካላዊ አካሉ የቃል አካሉ ባሕርይ የሥጋን ወደ መሆን እንደተለወጠ ይመስላቸዋል። መለወጥ የሌለበት እርሱን ተለወጠ ብለው ያምናሉ። በጽኑ ባሕርዩ ያለ የመለኮት ብርታት ከነበረበት ከባሕሪው አይለወጥምና ጥንቶ አለ ተውድ የሚሆን ካለመኖር ወደ መኖር መጥታ የተፈጠረች ፍጥረት ህልፈት ውላጤ ይገባታል። ይህ የፈጣሪ ያለመለወጥ የፍጡር መለወጥ ነገር እውነት ነው ይደረጋልም። ቀዳሚት ያለው ካለመኖር ወደ መኖር መጥቶ የተፈጠረው ፍጥረት በእውነት መለወጥ አለበትና መለኮት ግን በፍጡራን ልብ ከመመርመር የራቀ ነው። የፍጡራን ዕጣዎች ከሚሆኑት ከመከራ ከጥፉነት ሁሉ ይወጣ ነው ከመመለስም ከመለወጥም ካለመኖር ወደ መኖር መጥቶ ከተፈጠረ ፍጥረት ሁሉ ተለይቶ የላቀ ነው። ከእርሱ ጋር በእርሱ ውስጥ የፍጡራን ምሳሌ የለበትም። ዛሬም መለኮት በጽኑ ባሕርይ አለ፣ አይመለስም፣ አይለወጥም። ፍጥረት ግን በመመለስ በመለወጥ በመለየት ይኖራል። በመጉደል በማነስ ላይ ያለ በመለወጥም በደጃፍ ላይ ቅርብ ነው። ነቢዩ ኤርምያስ ይህንን አውቆ ወደ እግዚአብሔር አሰምቶ ተናገረ። ጌታ ሆይ አንተ ለዘላለም ትኖራለህ፣ እኛ ግን እንጠፋለን፣ ለዘላለም አንኖርም። በመለኮታዊ ጌትነት ዙፋን ነግሶና ሁሉንም ይዞ ለዘላለሙ ይኖራልና በምንም በምን አይለወጥም። እኛ ግን ባሕርያችን በእጅጉ ወደ መመለስ፣ ወደ መለየት፣ ወደ መለወጥ ይሮጣልና ፈጥነንም እንጠፋለን፣ ለዘላለሙም አንኖርም። እንዲህ ማለት በዘመኑ በመለወጥ እንኖራለን ማለት ነው። መለኮት ግን መቼም መቼ በመለወጥ አይኖርም። በሥጋው በታመመ ጊዜም ከባሕሪያዊ ጽኑ አይወጣም። አለመመለስን አለመለወጥን ከነፍሱ ገንዘብ አድርጋ ባሕሪ ነፍሳችንን ታከብራለች። የተወደደች ባሕሪው አልለወጥም ብላ በመለኮት ባሕሪ አትታበይም። ከሌላው ያላገኘው ምናለህ የሚለውን በእውነት ትሰማለችና ይኸውም ከሌላው ያልተሰጠህ ምናለህ ማለት ነው። የአካላዊ ቃል ባህሪ ፈጽሞ መለወጥ የሌለበት እንደሆነ የዚህ ፍጥረት ባህሪ ያውም እኛንን ፈጽሞ በመለወጥ እንዳለ ንዑድ ክውር የሚሆን ዳዊት በመንፈስ ቅዱስ ተቃኝቶ በዜማ በበገናት ይዘምር ሰምተን በቀላሉ እንማራለን። ሰማያት ይጠፋሉ፣ አንተ ግን ለዘላለሙ ትኖራለህ። ሁሉም እንደ ልብስ ያረጃል፣ እንደ አጥፍም ትጠቀለላቸዋለህ ትለውጣቸዋለህም። አንተ ግን መቸመች አንተ ነህ፣ ዘመንህም የማያልቅ ነው ወልድ ዛሬ እሶዴት አለ የውም የእግዚአብሔር አባካላዊ ቃል ነው። ወልድ ባህሪውን ለቆ ቀድሞ የእርሱ ባህሪ ወዳልነበረ ስጋ እንደ ተለወጠ የሚናገሩት እውነት ከሆነ መከራን መቀበል የማይስማማው መለኮት ስጋን ወደ መሆን ተለውጦ ሰኮነ ካሉ ይህ እንደ ምን ክደት አይሆን? የሚናገሩትንም አልሰማም ሰዎች ይህንን ካልተረዱ እንደምን ነው ብለን በነገራቸውና በክደታቸው ሐሳብ አይምሯችንን አተል ለነገራቸው ምላሽ የምንሰጥበት ጊዜ ደረሰ። ለመለኮት ተለውጦ ሰው መሆን ከተቻለው ለሰውም ተለውጦ መለኮት መሆን ይቻለዋል። ይህንን መናገር ግን ክደት ነው። እኛ ግን ያለ ትምህርት ጥበብ የሆነ የእነርሱን ነገር እሽ በጎ ብለን አንቀበልም። በቅዱሳት መጻሕፍትና በነቢይም እነሆ ድንግል በድንግልና ፀንሳ በድንግልና ወንድ ልጅን ትወልዳለች ስሙንም አማኑኤል ትለዋለች ተብሎ የተነገረው በብዙ ይኖራል እንጂ የከበረ ገብርኤልም የተነገረች ይቱን ትንቢት ለድንግል ተረጎመላት። መልአኩም እንዲህ አላት ማርያም አተፍሬ ኖ ጸንሰሽ ወንድ ልጅን ትወልጃለሽና ስሙንም ኢየሱስ ትይዋለሽ። በእውነት አማኑኤልን ከድንግል ማርያም እንደተወለደ እናምነዋለን። ሐማሚነቱ፣ መዋቲነቱ በሚገለጥ በሄዳችንም አዳንን። ተቀዳሚ ተከታይ የሌለው አካላዊ ቃል የተዋሐደው ሥጋ በቅድምና ከነበረ ባሕሪ የተገኘ እንዳይደለ በትክክል አምነን ከተገኘን አንጠፋም። ተቀዳሚ ተከታይ የሌለው አካላዊ ቃል የተዋሐደው ሥጋ ከቅድምናዊ ባሕሪ የተገኘ ቢሆን ኖሮ እኛ ባልዳንም ነበርና፣ ገንዘብ ያደረገውን ባሕሪ ከመላይክት የነሣው አይደለም፣ በመጽሐፍ እንደተጻፈ ከአብርሃም ዘር ነው እንጂ በኀጢአት የተሰነካከለን እኛ ባንድን ኖሮ እንዲህ ባልሆነ ነበር። ምዕራፍ ስድስት ዳግመኛ ይህንን ከቀደሙ መናፍቃን ጋር በማነፃፀር ማድነቅ ይገባል። ቅዱሳት መጻሕፍትን ነቅፈው ልቡናቸውንና ሐሳባቸውን ላጋንንት ሰጥተው ጥፉ፣ ክፉ ወደሚሆን ወደዚህ ትምህርትና ወደ ሕፃናት ዘንጋ የደረሱ ከእግዚአብሔር ጋር ለዘላለም በአንድነት የነበረ አካላዊ ቃል እግዚአብሔር የአካሉ መገኘት ከሥጋ ጋር እንደሆነ ይናገራሉ። ከዓለም መፈጠር አስቀድሞ ከዘመን ሁሉ መፈጠር በፊት የነበረ እርሱን ዳሃራዊ እንደሆነ ያምኑታል። ስለ ሥጋዌው ወራት ዳሃራዊነት ያን ጊዜ ቃል ከእግዚአብሔር አብ ተገኘ ይላሉ። የወልድ በአካል ከሥጋዌ አስቀድሞ መኖሩን አያምኑምና ሁሉ ለተፈጠረበት ሁሉም በእርሱ ጸንቶ ለሚኖርበት ከእግዚአብሔር ለተወለደ ለአካላዊ ቃልና ከድንግል ለተገኘ ሥጋ አስተካክለው ጥንተ ተረክቦን ይሰጣሉ እንጂ ከመንፈስ ቅዱስ የተገኘ ባልሆነ ትምህርት ልቡናቸውን በክደት መልተው የባልቴቶችን ዋዛ ፈዛዛን የሚናገሩልህ መለኮትን ዳሃራዊ ብሎ በማጓረድ ዛሬ ወደ ይቺ የከፋች ጠፋች ክደት የደረሱ አይደለምን? በእውነት የመናፍቃን ጉሮራቸው እንደ መቃብር የተከፈተ ነው። በአንደበታቸውም ሸነገሉ። በከንፈራቸው በታች ባለ ልቡናቸው የእባብ መርዝ አለ። አንደበታቸው መራራ ነው። ከተፈጠሩ ፍጥረታት አስቀድሞ ፍጥረታት የተፈጠሩበት እርሱ ዳህራዊ እንደሆነ መናገር ፍጡር እንደሆነ ማመን ነውና፣ ያ ቃል ቀዳማዊ ነው፣ ቃልም በእግዚአብሔር ዘንድ ነው፣ ያ ቃልም እግዚአብሔር ነው ብሎ ዮሐንስ በሚናገር ጊዜ እንግዲህ ምን ይላሉ? በእርሱ ሁሉ ተፈጠረ፣ ያለ እርሱ ቃልነት የተፈጠረ ምንም ምን የለም ብሎ ዮሐንስ በተናገረ ጊዜ እንግዲህ ምን ይላሉ? ዳግመኛም በጆሯችን የሰማ ነው፣ በዓይናችን የሚያየ ነው፣ በእጃችን የሚዳሰስ ነው፣ ቀዳማዊ ቃል ይህ ነው ስለ ሕይወት ቃል ሕይወትም ተገለጠች፣ አየን፣ ምስክሮችንም ሆንን የዘላለም ሕይወትን እንነግራቸዋለን በአብ ዘንድ ያለችውንና ለእኛም የተገለጠችውን እርሱ። ክርስቶስም ቅድመ ዓለም መኖሩን ለአይሁድ ሲያስረዳ አምሳ ዓመት ያልሞላ አንተ አብርሃምን አየሁት ትላለህ ብሎ በጠየቁት ጊዜ በጥያቄው አንጻር መልሶ እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ቅድመ ዓለም ለነበረ ቃል ተረክቦ እንደምንድሃራዊ ሆነ ከሁሉ አስቀድሞ የነበረ አካላዊ ቃል በየትኛው መንገድ ዳህራዊ የተባለ? አእምሮ ያለው ሰው ከነርሱ ከመናፍቃን ጋር ሊከራከር ቢወድ የቅዱሳት መጻሕፍትን ምስጢር ቃላት ጠቅሶ በብዙ መንገድ ይረታቸዋል። ነገር ግን ድንቁርናቸው ክደታቸው እንዲግልጥ ሲሆን ጣዕም በሌለው ምስጢር ከነርሱ ጋር አንከራከርም። ምዕራፍ ሰባት ይቀጥላል። ረድኤተ እግዚአብሔር አይለየን።